ሰላም ሰላም! ደጋፊዎቻችን እንዲሁም በግልም የራሴ ደጋፊዎች እንዴት ናችሁ? ሰላም ናችሁ? ዛሬ እዚህ ላይ የተገኘሁት አንዳንድ ነገሮች ለማለት ፈልጌ ነው። እንግዲህ እንደምታውቁት ሰሙን የሀገራችን ሁኔታ በጣም አሳሳቢ ደረጃ ላይ ነው ያለው፣ አሳሳቢ እኳ አይደለም። እንግዲህ በሰሜኑ ክፍል የተነሳው ጁንታ ወይም ደግሞ የህወሓት ሀይል በመከላከያ ላይ በፈጸመው ጥቃት ጦርነቱ ተጀምረዋል። እንግዲህ ወደ ሶስት አራት ቀን ሊሆነው ነው። ስለዚህ እኔ ዛሬ እዚህ የተገኘሁት ለትግራይ ወጣት ምልሻ እንዲሁም ልዩ ኃይል መልእክት ለማስተላለፍ ነው። መልእክት ለማስተላለፍ ነው ብቻ የምፈልገው ጦርነቱ ለምንድን ነው የተፈለገው? ስለ ጦርነቱ አሸናፊነት ማን ነው የሚለው ይህ ኦልሬዲ ሳይጀመር የታወቀ ነገር ነው። ጦርነቱ ማን እንደሚያሸንፍ የታወቀ ነገር ነው። ኢትዮጵያ ነው የምታሸንፈው። እንኳን አሁን በጥቂት ኃይል በጥቂት ትጥቅ ይቅርና አንድ ዲክታተር መንግስት የተለያየ አይነት መሳሪያ ቢታጠቅም ህወሀት ትናንት አዲስ አበባ አራት ኪሎ ሆኖ ማሸነፍ አልቻለም። ስለዚህ አሁን የተስፋ መቁረጥ ላይ ነው ያሉ እነዚህ ሰዎች፣ ለምን በእነሱ በኩል ሆነም አትይዝባቸውም? ለምን ወንጀለኞች ስለሆኑ፣ ፍርድ እንዳይቀርቡ የበደሉት ነገር ስላለ እንዳይወራለን ስለሚፈሩ፣ አጥፍቶ ጠፊ አይነት ነው እየሄዱት ያሉ እና እኔ አሁን አንድ መልእክት ብቻ ነው ያለኝ። ያ መልእክት ምንድን ነው? እስፔሻሊ ለልዩ ኃይል ለምልሻ፣ እስፔሻሊ ደግሞ በስሜት አንዳ የሰከረ የትግራይ ወጣት አለ፣ ወይ አልበላ ወይ አልተጠቀመ ወይ ስራ እድር አልተፈጠረለት፣ ዝም ብሎ በዘፈን በና በበርያ እንበር ተጋዳላይ በሚለው ዘፈን ብቻ የሰከረ አለና። እባካችሁ ረጋ በሉ። ወደ ጠሩነት ከመሄዳችሁ በፊት እነዚህ ሰዎች በሰላሳ ዓመት ለትግራይ ምን አደረጉላት? የትግራይ ወጣት ምንድን ነው የተጠቀመው? የትኛው የመልካም አስተዳደር ችግር ነው የፈቱት? የትኛው ስራ እድል ነው የፈጠሩት? ከውሸት ፕሮፓጋንዳ ከውሸት የታሪክ ንትርክ በስተቀር ለትግራይ እያደረጉለት ነገር የለም። ስለዚህ እባክ የትግራይ ወጣት ሆይ እባክ በልዩ ኃይል ያለው የአስራ ሰባት የአስራ ስድስት ዓመት ምንም የማታቅ ሚስኪን ለስብሓት ነጋ፣ ለአባይ ፀሐይ ፀጋይ በሬ ብለህ ህይወት በከንቱ አታጥፋ ነው የሚለክት። የእነሱ ልጆች የት ነው ያሉት ብላችሁ ጠይቁ። የደርበጼን ልጆች አሁን ጠመንጃ ይዘው ዳንሻ እየገጠሙ ነው። ቀራቀር ላይ ነበሩ፣ ከተማ ንጉስ ላይ ነበሩ። እነሱ የሉም፣ አሜሪካና አውሮፓ ነው ያሉት። ስለዚህ እንደዚህ ብላችሁ ጠይቁ። እነዚህ ሰዎች ለምንድነው ወደ ጦርነት የሚያስገቡት ብለህ ራስን ከንቱ ህይወትን አታጥፋ። ለዘጠና እና ዘጠና አምስት አዛውንት ሽማግሌዎች ብለህ በከንቱ ህይወትን አታጥፋ ነው ብለ ስለ ጦርነቱ መሸነፍ አለመሸነፍ አይደለም። ይህ ኢምፖሲብል የማይሆን ነገር ነው። ጅቡትና አሜሪካ መግጠም ማለት ነው። በአሁኑ ሰዓት በህወሀትና በኢትዮጵያ ያለው ጦርነት በሚሊተሪ ፓላስ፣ በአለም አቀፍ ግንኙነት፣ በብዛት በሎጅስቲክ በሁሉም መንገድ ብትሄድ ትና አሜሪካ ጦርነት መግጠም ማለት ነው። በቀላሉ አስረዳችሁ። ስለዚህ እኔ ስለ ጦርነት ማን ያሸንፋል ማን ያሸንፋል አይደለም ጥያቄው፣ ጦርነት ገና ሳይጀመር ያለቀ ጉዳይ ነው። ይህ የኢትዮጵያዊነት ጉዳይ ነው። ይህ በከሃዲዎች በባንዳዎች፣ እና በኢትዮጵያ የሚደረግ ጦርነት ነው። እኔ አሁን እያልኩት ያለው እንደ አንድ ትግራዊ፣ እንደ አንድ ኢትዮጵያዊ ከንቱ ህይወት እንዳይጠፋ፣ ሚስክኖች ወንድሞቻችን ከንቱ እንዳይጠፉ፣ የእኔ ወንድሞቹ እዛ ተሰልፈዋል። ብዙ ወንድሞቻችን በማያውቁት ነገር ስራ ስላጡ አስረኛ ክፍል ስራ ዕድል ስላልተፈጠረላቸው ሶስት ሺህ አራት ሺህ ብር እንሰጣችኋለን ተብለው አግበ ገብተው ሰልጥነው ጥይት እንኳ እንዴት እንደሚተኮስ በውል የማያውቁ ምስኪኖች ነው እየተቃጠሉ ያሉ እያለቁ ያሉ። እነዚህ ነው እኛ ማዳን ያለብን እንጂ ስለ ጦርነት እንዴት ይጠናቀቃል እንዴት ይሆናል ምናምን አደለም። ንብረት ቢጠፋ ፋብሪካ ቢጠፋ ችግር የለውም ነገ ይተካል። የሰው ህይወት ግን ከንቱ ነው። በጣም አሳዛኝ ነው። ስለዚህ እባካችሁ እባካችሁ በልዩ ኃይል ውስጥ ያላችሁ ምስኪን የትግራይ ተወላጆች እጃችሁን ስጡ። በእርግጠኝነት የኢትዮጵያ መንግስት ምሕረት ያደርግላችኋል። እናንተ አደለም ወንጀለኛችሁ፣ እንዲያም የህወሀት አባልን በሙሉ ወንጀለኛ አደለም። በትግራይ ውስጥ ሰባት መቶ ሺህ በላይ አባል አለኝ ብለዋል ህዋሃት። ከነዚህ ውስጥ ትንሽ ጥያቄ ያላቸው አስራ ሁለትና አስራ ሶስት ናቸው ወንጀለኞቹ። የወረዳ አስተዳዳሪ የምን አስተዳዳሪ በለው ወንጀለኛ አደለም፣ የሚጠየቀውም በትንሽ ነገር ነው የሚጠየቀው ደም የበሉ ሰው የጨፈጨፉ ድሮ ከበረሃ ጀምረው ከትጥቅ ጀምረው አባቶቻችን የማገዱ ወደ እሳት የቀቀሉ በብረት አድርገው ሰውን የገደሉ ናቸው የሚጠየቁት እንጂ በስመ ህወሀት አባል የሚጠየቅ ሰው የለም። ስለዚህ አስራ ሁለትና አስራ አምስት ሰዎች አሳልፈ ላለመስጠት ብለ በእሳት አትግባ፣ በማታውቀው ውስጥ ጦስ ውስጥ አትግባ ነው ይነት እያለ እባኬ፣ ትግራይ ወጣት ሆይ ዝም ብለህ በዘፈን አትስከር፣ እነሱ በሚሰጡት ጥላቻ አትበድ ትግራይን የሚወር የለም። ትግራይን የሚጠላ የለም። የትግራይ ህዝብ ለማጥፋት የመጣ ኃይል የለም። የትግራይ ህዝብ ግን የከፈለ መስዋዕትነት፣ በእርግጠኝነት በትግራይ ውስጥ ከህወሀት በኋላ ህዝባዊ መንግስት ይመሰረታል። ይኸው ዛሬ ህዝባዊ መንግስት ይመሰረታል ተብሏል። ያ የሚመሰረተው መንግስት ከህወሀት የተሻለ እንጂ ከህወሀት የባሰ አይደለም። እመኑኝ፣ ከአሁን በኋላ ከህወሀት የባሰ መንግስት አይመጣም። ሃይላንድ የሚያንጠለጥል መንግስት አይመጣም። በፖለቲካ አመለካከት የሚያስር መንግስት በትግራይ ውስጥ ካሁን በኋላ አይገኝም። የሁላችን አለ ነገ ጠዋት ትግራይ ነጻ ትወጣለች። የሚመጣው መንግስት ከኛ ጋር የሚስማማ ከሆነ ይስማማል፣ ካልተስማማ ደግሞ በህገ መንግስቱ በሰላማዊ መንገድ አፋችን ዝም በሩ እያለ የሚኮረኩመን መንግስት ካሁን በኋላ አይፈጠርም። ይህ ነው ማወቅ ያለባችሁ። ስለዚህ እባካችሁ በማታውቁት ነገር እሳት ውስጥ አትግቡ። እጃችሁን ለመንግስት ስጡ። መንግስት መሀሪ ነው፣ እናንተም ታውቃላችሁ። ይው ውሀት አሰለጠናችሁ፣ ከሰፈር አመጣችሁ፣ ቆሎ ሰጣችሁ፣ ወደ ማሰልጠኛ ካምፕ አስገባችሁ፣ ጥላቻ አስተማራችሁ እንጂ እናንተ ወንጀል የላችሁም። በእርግጠኝነት ልንገራችሁ፣ ወንጀለኞች እንዳልኩት በጣት የሚቆጠሩ ሰዎች ናቸው። የኢትዮጵያን ሀብት የዘረፉ ኢትዮጵያ ብሔር ብሔረሰቦች ያደሙ አሁንም ኢትዮጵያ አንድ እንዳትሆን በዛች ኮሽ በዛች ኳሽ በሶማሌ በአፋር በጋምቤላ በዛች የሚመጡ እነሱ ናቸውና እናንተ ምንም ተጠያቂ ስላልሆናችሁ እባካችሁ እጃችሁን ስጡ። የትግራይ ምልሻ ወይ። የትግራይ ምልሻ ጀግና መሆንን እናውቃለን። አዎ እናውቃለን። ግን አሁን ዝም ብለ በስሜት ተነድተ ልጆችህን ባዶ መሬት አታስቀር። ልጆችህን አሳድግ። አሁን የመኸር ወቅት ነው። ማሽላህን ሰብስብ፣ እህልህን ሰብስብ እንጂ ለስብሓት ነጋ ለአባይ ፀሐይ የብለ በጦርነት አትማግድ፣ አትግባ። አያስፈልግም፣ አያስፈልግም። በቃ እነዚህ ሰዎች እኮ ብዙ እድል ተሰጣቸው። ቢያስቡ ኑሮ ጦርነት መጥፎ መሆኑ ቢያስብ ኑሮ መደራደር ነው በሰላማዊ መንገድ። እስኪ ለሰሜን እዝ ጦርነት ይገባዋል? ሰብን ለሚሰበስብ አንበጣ በተወረረ ጊዜ ጋራውን ሸንተረሩ ሳያግደው ከህዝብ ጋር ሆነ ለተከላከለ ሰሜን እዝ መቅጠም ነበረባቸው? ጥይት ነው የሚገባው ሰሜን እዝ? እውነት ለመናገር ሽልማት ነው የሚገባው፣ ዳቦ ነው የሚገባው፣ በሬ ነው የሚገባው፣ ፍየል ነው የሚገባው። እነዛ ካሃዲዎች ግን እውነትም ጠቅላይ ሚኒስትራችን እንዳሉት እነዚህ የናጡት ነካሾች ግን እጃቸውን በሉ። የመጀመሪያ ጣታቸውን ቆረጠሙ። በጣም ትልቅ ስህተት ነው። የሀገር መከላከያ ሰራዊት ያ የሀገር ደንበር የሚያስገብር ህገ መንግስትን የሚያስደብር ወገንተኛ፣ ገለልተኛ የሆነው ሱማሌ፣ ዳርፉር አብይ ግዛት ሂዶ አለምን ያስመሰከረ ጀግና ሰራዊታችን እነዚህ ከሀዲ ከሀዲ ልጆች፣ ባንዳ ባንዳ ልጆች እነሱን ደፈሩት። ግን ደፍረው አይቀሩ መከላከያ የደፈረ የትም የትም የትም የትም አያመልም። ስለዚህ አሁን ወደ ዋናው ወይ ዛሬ መልእክቴ ልሂድ። እባክህ የትግራይ ወጣት ሆይ አንድ በተለያዩ የኢትዮጵያ አካባቢዎች በህወሓት ብር እየተገዛችሁ ኢትዮጵያን ለማበጣበጥ አትሞክሩት። አሁን ጊዜ የቴክኖሎጂ ነው የሳይንስ ነው። የዛች የዛች ቦታ የት እንደሰራ ወዲያውን የምትያዘው። ህወሓት ደግሞ አያድንህም። ከገንዘብ በላይ የሰው ህይወት እናስቀድም፣ ሰላም እናስቀድም። ስለዚህ አሁንም ተልእኮ ተሰጥቷችሁ ያልተያዛችሁ ካላችሁ በሰላማዊ መንገድ እጃችሁ ስጡ። እነሆ እኔ ህወሀት ልኮኝ ነበር አሁን ግን ህዝቤና መንግስቴን እምረኛል ብዬ ካላችሁ እውነት ቃል በሰማይ ቃል በምድር ትማራላችሁ። መሐሪ ነው መንግስታችን፣ ኢትዮጵያ መሐሪ ነች። ገንዘብ ብላችሁ ባላስፈላጊ ሁኔታ ከገባችሁ ግን እድሜ ልካችሁ ነው የምትጸጸጡት። እድሜ ልካችሁ ጨለማ ቤት ነው የምትኖሩት። ምክንያቱም የክህደት ነው፣ ይህ አሸባሪነት ነው። ስለዚህ በህወሀት ገንዘብ አትታለሉ። ገንዘብ ኃላፊ ነው ፍቅር ሰላምን ስበኩ እባካችሁ አትታለሉ የማን ልጅ ነው እየማገደ ያለው የማን ልጅ ነው እየገባ ያለው የእነሱ ልጆች አሉ ጠበንጃ ሄቶ ተዋግተዋል እስኪ እንደዛ ብላችሁ ጠይቀው አሁን እየተወጋ ያለው ማን ነው የእነሱ ልጆች ኮ እስክሪቢቶ ነው የሚሰጧቸው ለእነሱ ልጆች ኮ ላፕቶፕ ነው የሚሰጧቸው የእነሱ ልጆች ኮ ባለ ሞዴል መኪና ነው የሚሰጧቸው አሁን የስዩም መስፍን ልጅ መብራቱ አሜሪካ ነው ያለው ባለፈው የልደት በዓሉ ሲከበር መቶ ሺህ ዶላር የሚወጣ ፈራራዊ መኪና ነው የተገዛለት ልጆቻቸው በሙሉ አሜሪካ፣ አውስትራሊያ፣ አውሮፓ፣ ጃፓን ነው ያሉት። ማን በማን እንደምንለግድ ማን በማን ላይ ስልጣን ይመልክ ሊኖር ይህን እሰቡ። ኢትዮጵያ አትፈርስም። ኢትዮጵያ በቁርአንም በመጽሐፍ ቅዱስም ስንት ጊዜ የተጠራች ሀገር ነች። በእነዚህ ባንዳዊ ጥቂት ሰዎች አትፈርስም። በተስፋ መቁረጥ ላይ ነው ያሉት። ስለዚህ እባካቸው የትግራይ ሚሊሻ ሆይ ከወንድም ጋር ደም አትቃባ። ነገ ጠዋት አብረህ በሰርግ በሐዘን የምትገኝ አብሶ፣ አብሶ ደግሞ ከአማራ ክልል ከአማራ በላይ ለትግራይ የሚቀርበው ሰው የለም። እውነት ለመናገር በታሪካዊ አመጣጥ፣ በሃይማኖት፣ በሁሉም መንገድ የምንቀራረበው አማራና ትግራይ። አሁን አማራና ትግራይ እንደተጣላ እያስመሰለች ነው። ዋት አልተጣላንም። መጀመሪያ ጦርነት ላይ የከፈተው ማን ነው እንዴ? ማን ነው? ራሳቸው ናቸው። ትናንትም በማኒፌስቶ በ1968 ዓመተ ምት ደደቢት ላይ ሲወጡ አማራ የትግራይ ጠላት ነው ብለው የፈረሙ እኮ ራሳቸው ናቸው። በኢትዮጵያ ታሪክ ግን አንድ ብሄር የአንድ ብሄር ጠላት ሆኖ አያቅም። በኢትዮጵያ ታሪክ ግን ስርዓት አለ። ስርዓት ሊበድል ይችላል። ጥቂት ሰዎች ሊበድሉ ይችላሉ። አንድ ብሄር ግን ብሄርን ብሄርን በድሉ አያቅም። በአማራና በትግራይ ምንም አይነት ጥላቻ የለም አሁንም ቅኝ ግዛት ለማስመሰል ለመውረር ነው፣ ቋንቋህን ለማጥፋት ነው፣ አህዳዊ ስርዓት ነው፣ ፌዴራሊዝም ነው ምናምን የሚሉት ውሸት። ከህወሀት በላይ አህዳዊ ስርዓት አለ? ዋት ዩኒቴሪ ገቨርንመንት ሚን ምን ማለት ነው? አህዳዊ ስርዓት ማለት አህዳዊ ስርዓት ማለት እኮ በአንድ ጎጥ በአንድ ቀበሌ ስልጣን መሸከም ማለት ነው። ትግራይ ውስጥ ከአድዋ ውጭ ሌላ ስልጣን ያለው አለ? የትግራይ ብሔራዊ ክልላዊ ምክር ቤት አባላት ከየት ነው የሚመዘዙት? የትግራይ ስራ አስፈጻሚ ኮሚቴ የሚባሉ ማዕከላዊ ኮሚቴ ከየት ናቸው? ከዚህ በላይ አህዳዊነት አለ እንዴ? እስትራያ በራያ እናቱ አስተዳድሮ ያውቃል። እንደርታ በእንደርታነቱ አስተዳድሮ ያውቃል። አጋበብ አገማ አስተዳድራ ታውቃለች። የትኛው ፌዴራሊዝም ነው እነሱ ጠዋትና ማታ ፌዴራሊዝም ሀደው ብዬ ሀደው ሀደው የሚሉት? ስለዚህ እባክ የትግራይ ወጣት ሆይ፣ እባክ የትግራይ ምልሻ ሆይ፣ እባክ የትግራይ ልዩ ኃይል ሆይ፣ በእሳት አትግባ። ጠበንጃህን ጥለህ እዛው እጅህን ስጥ። ምህረት አለ፣ ማንም አይነካል። ከወንድሞች ደም አትቃባ። እያየን ነው። እኔ ያለቅሳለሁ። አስራ ስድስት አስራ ሰባት ዓመታቸው በየወንዙ ተጥለው ሙተው ሳይ በጣም ነው እምባ የምመጣው። እነዚህ እኮ መማር ነበረባቸው። እነዚህ እኮ ስራ ዕድል መፈጠር ነበረበት። እነዚህ እኮ ድህነት መጓጋት ነበረባቸው። የህወሀት መሪዎች ግን ይህ ማድረግ ስላቃታቸው እነሱ ወንጀለኞች ስለሆኑ ነገ በወንጀል እንዳይጠየቁ በኛ ደም ተረማምደው እድሜ ልክ ስልጣን ወንበር ላይ ለመኖር ይፈልጋሉ። አይሆንም። አበቃ እንበላቸው። በቃችሁ እንበላቸው። እነዚህ ሰዎች ከአሁን በኋላ የለም፣ አብቅተዋል ጌም ኦቨር ተብለዋል እኮ አን ስለዚህ፣ አሁንም እባክህ የትግራይ ወጣት ወይ የትግራይ ልዩ ኃይል ወይ ማለት ከተራራ መቅጠም ሁሉም ጠልቷቸዋል። እውነት የተወሰነ እኮ ህወሀት የሚደግፍ እኮ የለም። ሶማሌው ተነስተዋል፣ ኦሮሞ ተነስተዋል፣ ጋምቤላ ተነስተዋል። ጥሩ ቢሰሩ ኑሮ እኮ ኧረ እነዚህ ሰዎች የሚደግፍ ነበር። ስለዚህ ኦልሬዲ በቃ አንድም እነሱ ራሳቸው ልቦና ከሰጣቸውም አሁንም ጊዜ አለው። በቃ በቃኛ፣ በቃ በሰላማዊ መንገድ እጃችን ሰጠን ወደ ህግ እንቀርባለን ካሉ አሁንም ጊዜ አለው። ደም ካቃቡ ግን በጣም መጥፎ ነገር ነውና የትግራይ ወጣት የትግራይ ልጅ ኃይሉ አሁንም እጅህን ስጥ፣ ገና ነው አረፈደም፣ እጅህን ስጥ በሰላማዊ መንገድ ከወንድሞች ከኢትዮጵያውያን አትቃባ። ኢትዮጵያ ማሸነፍ ማለት የማይታሰብ ነገር ነው፣ የማይታሰብ ነገር ነው። የኃይል ሚዛንም እንረዳ እንጂ በአንዳንዴ እኮ ጊዜህ ካልሆነም እኮ በቃ በቃ አብቅቶልሃል ማለት ነው። አሁን ሰሜኒያ ሶስት ሰሜኒያ ሰባት ዓመተ ምህረት ህወሓት ሲያሸንፍ የነበረ የኃይል ሚዛን እና አሜሪካ ምናምን ከነሱ ጋር ስለነበሩ ነው። ይህ እኮ አዋቂ ፖለቲካ ምንም አያስፈልገውም። አሁን የለም ህወሓት ከማንጋ ምንም የለትም። ኢትዮጵያ የሚያግዛት የለም። በውጭ የሚያግዘው የለም። ስለዚህ አሁን ህዝባችን በራብ እንዳያልቅ የሁሉ መንገድ ተዘግተዋል። የሸቀ ኑሮ ውድነቱ መቀሌ ጥዞዋል። አንድ ኩንታል ጤፍ አሁን አስር ሺህ ገብተዋል ማሽላ ነው ማሽላን የሚባለው መሰረታዊ ፍላጎቶች በጣም ተወደዋል። እነሱ ግን አልተራቡ አሁንም እየበሉ ነው፣ አላቸው። ዶላሩ ገንዘብ አላቸው። ስለዚህ ዝሮ ዝሮ ጦሱ ለህዝብ ነው፣ ዝሮ ዝሮ ለትግራይ ነው፣ ዝሮ ዝሮ ለሚስኪኑ ነው፣ ዝሮ ዝሮ ለድዓው ነው ነውና እናንተ ባካቸው፣ የትግራይ ልዩ ሀይል፣ የትግራይ ምልሻ፣ የትግራይ ወጣቶች እጃችን ከዚህ ጦርነት አውጡ። በፕሮፓጋንዳ በድምፅ ወያኔ በትግራይ ቴሌቪዥን ዘፈን አትስከሩ። እኛ ጀግና ነን። እኛ አንበሳ ነን። አዎ አንበሳ የሆን ነው ለዋት ነው እንዲ እንዴ፣ አንድ ህዝብ እኮ በቃ አንበሳ ከተባለ ለምንድ ነው ለጨቋኝ ስርዓት ከተዋጋ ነው ጀግና የሚባለው። እኔ ልዩ ኃይል ጀግና የምለው አሁን ለስብሓት ነጋ ስለሞተ ሳይሆን አፎሙዝን አዝሮ አንተ ጨቋኝ ነህ በሰላሳ ዓመት ምንም አላደረግልኝም፣ የስራ ዕድል አልፈጠርክልኝም፣ ከኢትዮጵያውያን በሰላም እንዳንኖር አርገኸኛል። ስለዚህ ልቀቅ፣ ዞር በል ካለ ነው ጀግና ምለው። ጭቆና የማይቀበል ማህበረሰብ ነው ጀግና ምለው። ለዲሞክራሲ ለህግ ለበላይነት የሚታገል ማህበረሰቡ ነው ጀግና የምለው እንጂ በዘፈንና በሙዚቃ ሰክሮ ህይወቱን በክንቱ የሚያጠፋ ማህበረሰብ ህዝብ ጀግና አይደለም። ይህ ነው የኔ አቋም፣ መሆን ያለበትም ይህ ነው። ካልሆነ ዝም ብለህ እነሱ ዘፈን አምጥተው እያሰከሩ ልጆች አሜሪካና አውሮፓ እያስቀመጡ በለው ተነስ አርቆሸሽ አወትናያ ቦሎ ሕንጊድ ጅግና ስላሉ እንዳትሸወድ እንዳትሸወድ እንዳትሸወድ። ጊዜ ባብቅተዋል። የለም የለም፣ ከአሁን በኋላ እኔ ደጋግሜ እኮ በፊት ተናግሬ ነበር አልሰማችኝም። ካሁን በኋላ ህወሀት ትግራይ ከምታስተዳድር ህወሀት ዕድሜ ከሚኖራት ዳይኖሶር ቢነሳ ይቀላል ብዬ ደጋግሜ ተናግሬአለሁ። ይኸው ቪዲዮ ማየት ትችላላችሁ። እንግዲህ ይህ እየሆነ ነው ያለው እየሆነ ነው ያለው። ስለዚህ እንዳትሸወድ ሸወድ፣ የለም ይብቃል። እስከ መቼ ድረስ እንሸወዳለን? መንግስትም በአፋጣኝ ሳይን ዛዛ ጊዜው ሳይወስድ በትንሽ ኪሳራ ህወሀትን በማሸነፍ እኛ የምንፈልገው በህዝብ የተመረጠ እስከ ምርጫ የሚሄድ ሁሉን ያካተተ ለፌዴራል መንግስቱ ተጠያቂ የሆነ በምሁራን የሚመራ ከህወሀት የተሻለ ለምርጫ የሚያዘጋጅ በሁሉም አይነት አቋም ከህወሀት አስተሳሰብ የወጣ የወጣ መንግስት ነው ትግራይ የሚያስፈልጋት። እንደ ህወሀትን ያቅልሃለው ጀርባህን የት ቦታ እንደሚያምህ እኔ ነው የማቅልህ እኔም አክልህ የሚል ሳይሆን ህወሀት ወድቀዋል ኦልሬዲ። ብታምኑም ባታምኑም ህወሀት ተሸንፈዋል። ስለዚህ አሁንም ህወሀት ከተሸነፈ በኋላ እኛ የምንፈልገው ዲሞክራሲ የሚያመጣ ከጎረቤት ሀገሮች ጥላቻ ሳይሆን ፍቅር አንድነትን የሚሰብክ በኢትዮጵያውነቱ የማይደራደር ለህገ መንግስቱ ተገዢ የሆነ በትግራይ ውስጥ ምርጫ ትክክለኛ ምርጫ እንዲደረግ የሚያዘጋጅ በዚህ ሁኔታ መንግስት መዘጋጀት አለበት የሚል አቋም ነው ያለኝ። ስለዚህ አሁንም የመጨረሻ መልእክቴ እባካችሁ፣ የትግራይ ወጣቶች እባካችሁ፣ የትግራይ ልዩ ኃይል እባካችሁ፣ የትግራይ ምልሻ አሁንም የዛሬ መልእክቴን ነው ህይወታችሁ በከንቱ አታጥፉ። ወጣቶች ናችሁ። ነገ ጠዋት ሌላ ይጠብቀናል። ድህነት ነው የምንገጥመው ከአሁን በኋላ። ከአሁን በኋላ ስነ መልካም አስተዳደር ለማምጣት ነው የምንገጥመው ከአሁን በኋላ። ኢትዮጵያን ከዓለም ገናና እንዴት እናደርጋት፣ ትግራይ እንዴት እናበል ጽጋት ነው የምንገጥመው እንጂ የቁርቁስ የማይረባ ዘረ ወሬ አያስፈልግምና አሁንም በድጋሚ እባካችሁ፣ እባካችሁ፣ እባካችሁ አትዋጉ። እባካችሁ ለነዛ አዛውንቶች፣ ለነዛ ዲክታተሮች፣ ለነዛ ደም መጣጦች፣ ለነዛ የሰው ፍጡር ያልሆን ፍጡራን ብላችሁ ህይወታችሁ በከንቱ አታጥፉ የሚል መልእክት ነው ያለኝ አመሰግናለሁ ህወሀት ትሸንፋል ኢትዮጵያ ታሸንፋለች